ሰላም ናቸው ወይ ማለት ነው። ተመልከቱ። ማሽላት ተባረክ ከላ የተሰራው ፍርፍር ማለት ነው። የለለ ነው ያበደ ማለት ነው። እና ስለሚሄድ ደግሞ አንለቃውም። የማውቃችሁ ግቡ። ማሽላት በል እሺ፣ ሰምታችኋል። ተበላ በኋላ ነው የምንለቃው። ሁሉም ፒ ፖ ዊ ትሠሪ እስቲ ግን ሰወደ ዘበዩ እኔ እያወራሁ ድምጼ ካተጽ ድና ነው። ዛሬ አልኳችሁ ዳቦ በድስት ጋግራለሁ ብዬ የተወሰነ ያዘብኝ ማለት ነው። ዲስቱ በጣም ከፌፍ ነው። ነገር ግን ምርጥ ዳቦ ጋግሬ ነበር፣ ግን ዲስቱ ትንሽዬ ያዘብኝ። ግን ያው እዛው ቦታው መልሻታለሁ

ያው እንግዲህ እንደዛ አድርገን ፈርሸናል። ያው ወይ እንግገማ መኩት ከፊት ለፊት ተገመጠ ማለት ነው። ምርጥ ዳቦ ተጋግሯል። ያው ትንሽ ገመጥ ብሏል እንጂ ማለት ነው። ልጆች፣ ይሄ እንደዛ አድርገን ፏ አድርገነዋል። ቡናው ሲፈላ ያው ሰው እንዳይገባብኝ ነው እንደዚህ ያደረኩት። ይሄን ይመስላል። በኋላ ደግሞ ጨምርላችኋለሁ። ሲፈላ ማለት ነው ቡናው ፏ ብሎ ሲፈላ ፈንዲሻ ምናምን ይዘጋጃል። አበባ አበባ ያው አይላብዩ ስማች ያኔ ኤምሲ ማድሬሽን የምትሉላ ፍቅረኛ ምናምን ካላቸው ለስሆን አበባን መርካሽ ነፍ ነው እላቸዋለሁ። ወዶችዬ በኋላ ላይ ቡና ላይ እንገናኝ። ሰላም አሌይኩም ራምትላ አበርካቱ። ወዶችዬ ያው ቡናው ማለት ነው ደርሷል። እዝጋ የው ጀበና ይቶ እዝጋ ስኒው የው ዳቦን ቆርሰናል። እዝጋም ረክ እዝጋ የሀገራችን ሽልም ዳቦ ተጋግሯል። እዚጋ ደግሞ ያው እንደምታውት ፏዋ ካለ ቆሎ አለ ከፈለጋችሁ በየአይነት እዚህ ጋር ደግሞ እንደዚህ ፈንድሻ። አሁን ዳቧችን ያው እንግዲህ በድስት ስለተጋገረ ትንሻ ነካ አድርጎታል፣ ምንም ማድረግ አንችልም። እና ይህንን ይመስላላቸዋል ውድችዬ። ያው ፏ ፈካ ብለናል። ድግስ ያለብን ነው የምንመስለው። በነገራችን ላይ የሆነ ወገባችን ታጥቀን ሰው ምንድር ነው የምንመስለው ማለት ነው ውድችዬ። እንደዛ አድርገን ፏ አድርገነዋል። እንግዲህ ስኒውም ይሄንን ይመስላል። እሷ እንዲያገባቢ ነው ጠር ያደረኩት እዚህ ጋር ወጀ በናይቶ ፋ ብላለች። ይሄንን ይመስላል። ልጅ የሰላማችሁ ብዛት፣ እንወዳችኋለን። ላይክ ሰብስክራይብ፣ ሼር በማድረግ አበረታቱኝ ማለት ነው። ሰምታችኋል። ግን አሁን ላይ ያበረታታችሁኝ እንጂ ጀዛክ አላህ ኸይር ማከሰርቶ